እኔ ከሀገር የወጣውበት ከወጣውበት ቀን ነው የምጀምረው የወጣውት እንደ ኢትዮጵያ አቆጣጠር ሁለት ሺ አስር ሁለት ሺ አስር ሁለተኛ ወር በአንድ ልደታ ቀን ነው የወጣውት በዚህ ሀገር አቆጣጠር ወይንም ደግሞ በአውሮፓኖች አቆጣጠር ሁለት ሺ አስራ ሰባት ኦክቶበር አስር ነው የወጣውት አስረኛ ወር በአስር ከሀገሬ ጠዋት ፍላያረኩ ከሰአት ኢምሬት አረፍኩኝ። ከእምሬት ካረፍኩኝ በኋላ ቀጥታ ያመጣኝ ልጅ ያው ጀስት እንደ ቤተሰብ እምነን ካመጣኝ በኋላ አንድ ቀን የራሱ ቤት አረፍኩኝ። በማግስቱ ኮንስትራክሽን ካምፓኒ ገባሁኝ። ኮንስትራክሽን ካምፓኒ ስገባ ለአምስት ወራት ነው የሰራሁት ያለ ቪዛ ያለ ምንም ደሞዝ ለአራት ወር ከሀያ ሦስት ቀን ኦልሞስት አምስት ወር ነው ሰራሁኝ። ልክ ይህንን ስሰራ ፊኒሺንግ ነው የሰራሁት። መጨረሻ ቢልዲንግ አልቆ ፊኒሽንግ ፎም እና እንዲሁም ልክ እዚህ ሀገር ቆርቆሬ ብዙ የለም። በቆርቆሮ ፋንታ በኮንከር ተሞልቶ የሚሰራ ነው። ፀሐዩ አለ፣ ብዙ ነገሮች አሉ። እሱ ሲፈራረቅብን ስራውን ቀጠልኩኝ። በዚህ ሰዓት በየሳምንቱ ሀምሳ ሀምሳ ድራም ብቻ ለምግብ ይሰጠናል። አኮሞዴሽን አለ። ከዛ በተረፈ ደሞዝ አይሰጠንም ነበር በቪዛ ምክንያት ቪዛ አልተሰራልንም በቪዛ ምክንያት ብዙ ቻሌንጆች አለፈ የአራት ወር ከሀያ ሶስት ቀን ውስጥ ችግሮች ተፈጠሩ በስተመጨረሻ ከሰውዬ ጋር ተጣላ በደሞዝ እና በቪዛ ምክንያት ልክ ቪዛ ኢምፕሎመንት ቼንጅ ሲያደርግ ኦልሞስት አስራ ስድስት ኢትዮጵያኖች ሆነን ነው አንድ ካምፓኒ የምንሰራው ከአስራ ስድስቱ ሰባቱ ቪዛ አላቸው አስራ አንዶቹ ቪዛ የለንም ዘጠኙ ቪዛ የለንም ሰባት ሰው ቪዛ አለው ስለዚህ ቪዛዬ መጨረሻ ላይ የቀረውትን ኔነኝ ለሁሉም ኢምፕሎይመንት ወጥቶ ኢምፕሎይመንት መጨረሻ ላይ ይወጣልኝ እና ልክ ለእኔ ኢምፕሎይመንት ሲወጣ ተግባብተን፣ ተስማምተን ሰውዬ ደሞዝ አልከፍልም፣ ድብድብ ወደ ድብድብ፣ ወደ ጥል፣ ደሞዝ ካልሰጠን ምናምን መተናነቅ ደረጃ ደረስን። አረብ ሳይት ላይ ነው። ቀጥታ ወደ ፖሊስ ጣቢያ ወሰደን። ለዛው ክስ ጀመርን። ክስ ስንጀምር ለአንድ አመት ማለት ለአስራ ሁለት ወራት ፍርድ ቤት ስንመላለስ ነበር እና ፍርድ ቤት በምንመላለስ ሰዓት በጣም ብዙ ቻሌንጆች፣ የምግብ እጥረት፣ ያለ መብላት፣ ውጪ ማደር፣ መስጊድ ስር የሽንት ቤት ውሃ፣ የሽንት ቤት ውሃ ሳይሆን ምንድን ነው ይሄ የውጭ ውሃ ከኩሽና ውሃ ቀርተን ጠጥተናል። በረዶ ክፍል አስገብተን ያ ያ ነገር አሳለፍን። ይሄ ሁሉ ሲያልፍ ግን ተስፋ ነበረኝ። አንዴ ፓስፖርትም ስጡን እና ወደ ሀገር ልግባ ስላቸው፣ አይቻልም። ኬዝ ከተከፈተ ኬዙ እስኪዘጋ ድረስ ወደ ሀገር መግባት አልችልም። ኬዙን ለማዘጋት ደግሞ ቀጥታ ሰውየውን ይቅርታ ጠይቀን ማዘጋት ነው ያለብኝ። እሱም ማድረግ አልችልም፣ ሌሎቹ ልጆች ላይ ችግር አመጣለሁ። ስለዚህ ምን አደረግኩኝ? ክሱን ቀጠልን። ግማሹ ወጣ ተመለሱ ወደ ሰውየው ኦልሞስት፣ ሰባቱን እንቀረን ሰባታችን ክሱን ኦልሞስት መጨረሻ ላይ ስንጨርስ ያወጣንበት ብር ከሰው ተበድሬ ቤሩት ምናምን በፌስቡክ ሰዎች አውርቼ የረዱኝ የሰፈር ልጆች በፌስቡክ ሀዘን ሳረግ ምናምን ምን ሆነ ነ ወንድሜ ችግር ገጥሞ ሆነ ወይ ብሎ የረዱኛሉ። ወደ አስራ አራት ሺህ ድርሃም ወጪ ሆኛለሁ፣ ግን የተፈረደልኝ ሶስት ሺህ ድርሃም ብቻ ነው። በስተመጨረሻ መጨረሻ ሶስት ሺህ ድርሃም ሶስት ሺህ አንድ መቶ ሰባ አምስት ብር ተፈርዶልኝ ከሶስት ሺህ ሊሚታቸው ክስ ላይ የሚሰጡት ሶስት ሺ ድራም ብቻ ነው። ሶስት ሺ ድራማን ሰጡን። ሶስት ሺ ድራሜን ይዤ መቶ ሰባ አምስቱን ትቼ ወዳውኑ ሶስት ሺ ድራም እንደወሰድም አፉ መጣ። የስድስት ወር ቪዛ የሚባል መጣ። እሱን አሰራሁን። እሱን ካሰራው በኋላ ስራ በጣም ከባድ ነበር። ሲቪ ይዤ በየቤቱ በየምግብ ቤቱ በየምኑ ያልዞርኩበት የለም። እግር ስክላ ጠባሳ እስኪወጣብኝ ምናምን ዞርኩኝ። ስራ አላገኘውም። ጀስት የቀረችኝ አንድ ወር ከሁለት ሳምንት ብቻ ቀረችኝ። ስድስት ወር ቪዛ ተሰጥቶን ስራ በመፈለግ ያቺ ሶስት ሺህ ብር አለቀች። የሰው ዕዳ አለብኝ፣ የሰው ዕዳ አስራ አራት ሺህ ብር አልከፈልኩኝም። እንደዛ እያለሁን እንግዲህ ይህን ሁሉ ሳደርግ ኢጃዛ ቤት ፋሚሊ ሆኜ የኖርኩት በጣም ጥሩ ጥሩ ልጆች አሉ፣ እግዚአብሔር ይመስገን። ስማቸውን መጥቀስ ባልችልም አብሬያቸው የኖርኩት ዘጠኙ ልጆች አንድ አመት የኖርነው አብረን በጣም መልካም ነገር አብረን አሳልፍናል። እግዚአብሔር መስገን ከነሱ ጋር እየኖርኩኝ አንድ ምርጥ እህት አለች፣ ራቢያ ትባላለች። ስማ መጥራት ስላለብኝ ነው፣ ምክንያቱም የችግሬ መክፈቻ እሷ ነች። መጀመሪያ ከእግዚአብሔር በታች ስራ ፈልጋ የሆነ ስራ ያገኘችልኝ እሷ ስለሆነች ጣፋጭ አረቤት ስራ አገኘችልኝ። ስራ ያገኘችበት ቤት ደግሞ በጣም ቤተሰብ ሆንኩኝ። ስራውን ገባውን ጣፋጩ ምንም ደሞዝ አልከራከር፣ ምንም ምንም ነገር አልጠይቅም። ሆላ በቃ ስራ ሰርቼ በልቼ ማድረግ ነው የምፈልገው። ኔ በሰዓቱ ደስት ኔ ሽሻ እየተጨሰ አንድ ዓመት ስኖር እኔ ሽሻ አልነካውም። ብዙ ነገሮች አሉ። ብዙ ነገር ይኖራል። ኢጃዛ ቤት ስትኖሩ ውጭ ላይ ምንም ብዙ ነገር ይታያል። አረብ ሀገር የኖራችሁ ታውቃላችሁ። ያን ሁሉ ቻሌንጆች አሳልፌ እኔ ከሺሻም ከምንም ከምንም መውጣቱ አንደኛ ነገር ደግሞ ስራ ማግኘቱ ለእኔ ትልቅ ነገር ነው። እኔ ደሞዝ እሹ አልነበረኝም አልነበረም። በሰዓቱ ቪዛ ሰርቶልኝ ለምን በነፃ ሁለት ዓመት አያሰራኝም? መስራት ነበር፣ በቃ የራሴን ነገር እስካመቻች ድረስ። ገባውን ጣፋጩን ወዳው ነው የለመድኩት። ወዳው በቃ እኔ ኖርማል ጣፋጭ ማለት ልጠበቶ ምናምን ነው የሚሰራው። ወዳው ለመድኩን፣ ወዳው ስራውን ጀመርኩን። ያስለመደኝ ልጅ ሁለት ወር አብረን ሰራን፣ ወደ ኢትዮጵያ ገባ። እኔ በራሴ ስራውን ቀጠልኩን። አንድ ጓደኛዬ ደግሞ ከዛ ቀጠል ኖርማል ብራዘር ነው። እኔ አብሬ አራት ዓመት ሶስት ዓመት አንድ ገበታ የቆረስኩት ሰው ለእኔ ወንድሜ ነው። ስቲል ወንድሜ ነው። እኔ ያገኘኋቸው መሬት ላይ ያገኘኋቸው ብዙ ሰዎች አሉ። ያስቀየመኝ ሰው የለም። ጀስት ብሬም በልተው የጠፉ ሰዎች ብቻ ናቸው ያስቀየሙን። እግዚአብሔር ይመስገን፣ እነሱንም ሳገኛቸው በደስታ ሰላም እላቸዋለሁ እና ይሄ ከልጆቹ ጋር ስኖር አንድ ልጅ ቡዜ ይባላል። ከሱ ጋር ስራውን ቀጠልኩት፣ ለሶስት አመት እሱ ስራ ስቀጥል በመሀል ኮሮና መጣ። ኮሮና ችግር አመጣብን። ቪዛዬ ወደ ኋላ ስመለስ አንድ ወር ከምናምን ነው የቀረው። ሰውዬ ቪዛ መስራት አይችልም። ቪዛ ውጭ ያሰራል ውጭ ብር ከፈልኩኝ። አስራ ሶስት ሺ አምስት መቶ ድርሃም ከፈልኩና ኢትዮጵያዊ ነች ብሩን አስበላችኝ። ፓስፖርቴን በስንት መከራ ለምኜ እዝጎ ብዬ ፓስፖርቴን ተቀበልኳት። አስራ ሶስት ሺ አምስት መቶውን ትቼ ፓስፖርቴን ተቀበልኩና ይህንን ሳደርግ እንግዲህ ብር ከልጆችም እየተበደርኩ ነው። ድጋሚ ያ ብድር እያለብኝ ሌላ ብድር እየገባሁኝ ነው ምከፍለው እዚህ። ከዛ እሱ አለፈ። ድጋሚ ፓስፖርቱን ተቀበልኩ። እኔ ቪዛ ሰራለሁ ኦቨርስቴ አነሳለሁ የሚለኝ ሰው ኦቨርስቴ፣ በኮሮና ምክንያት ኦቨርስቴ ገብቻለሁ። ኦልሞስት ወደ አስራ አምስት ሺ ድራም ቆጥሮብኛል። ከዛ ኦቨርስቴውን አስነስቼ እኔ ያሰራልሃሉ መሲ የምትባል ሴት መጣች። ብዙ ሰዎች በቃ አረባ ቃሉ አረባ ቃለው። እኔ ቪዛን አሰራልሃሉ ያለኝ ሰው ለእኔ በቃ ብራን ያበራልኝ ሰው ነው፣ ለሊትን ወደ ቀን የቀየርልኝ ሰው ነው። እና ሰጣችኋለሁ። ብር ችግር የለብኝም። ሰው ከጠየቅኩኝ ሰው ያምነኛል፣ ይሰጠኛል። ስራ ያስገባችኝ ራቢያ እህቷ ነች፣ ሙኒራ ነው የምትባለው። በጣም ይቅርታ ምናልባት ራቢያም እዚህ ልታይ ትችላለች። እና ሙኒራ የምትባለው ራሷ ተመልሳ ስራ አስገብተ ብድር ብርም ሰጠች። ከዛ እንደዛ እያልኩን ድጋሚ ብር ከፈልኩን ሁለት ሺ ድራም የተለየ ቦታ ላይ አንድ ሺ አምስት መቶ እያልኩን ብር እየበዛብኝ መጣ። ከዚህ ያነሳለሁ ፓስፖርትን እዚህ አልቻል ሲባል ወደዚህ ወደዚህ ወደዚህ እያረኩን ብር በጣም ብዙ ቦታ ብሮችን ከፈልኩን። አዋ ስራ ሶስት ሺ አምስት መቶ ድራም በአንድ ሰው ብቻ የተበላውት ነው እዚህ ላይ ያለሁን። ኖርማሊ ወደ ሀያ አምስት ሺ ድራም ገባ አራት አምስት ቦታ ሰጥቼ ከዛ እሱን ታውቁትኝ እና ስራውን እየሰራው ነው። ደሞዜ ሺ አምስት መቶ ድርሃም ነው። ምግብ አለ፣ አንዳንድ ወጪዎች ይኖራሉ። የሚቀረኝ ምናልባት አንድ ሺ ወይ አንድ ሺ አንድ መቶ አንድ ሺ ሁለት መቶ ይቀረኛል። እኔ ኢትዮጵያ ብር ልክ ማላቅም አልክም፣ ቤተሰብም ሰፖርት አላደረኩኝም፣ የመጣውበትም አልመለስኩም። ጀስት እየኖርኩኝ ነው ግን ቀደም ብዬ ልክ እዚህ ሀገር ገብቼ ክስ ላይ ያለውኝ ወንድሜን አምጥቼ ወንድሜ ካምፓኒ እየሰራ ነው። ወንድሜ ያግዘኝ ነበር። ወንድሜ የሚያገኛትን ደሞዝ እያንዳንዷን ሁለት አመት ሙሉ እኔን ሰፖርት ሲያደረገኝ ብር ከኔ ጋር ስበላ ጭማሪ ደግሞ ሁለት አመቱም አልፎ ወደ አራተኛ አመት ቪዛ ሪኒው ሲያረግ ድጋሚ ከኔ ጋር ነበር ቪዛ ሪኒው አድርጎ እሱም ኢትዮጵያ ብር አይልክም። አብረን ነው የምንበላ። የእሱንም ብር እየተቀበሉ የራሴን የሚያረብ አንድ ላይ ነበር የምንበላውና ብር ስበላ፣ በዚህ ቆየውኝና አንድ ሱዳኒ ያገኘውኝ። ያቺ ሱዳኒ ለሌላ ሰው የእኔ አይነት ኬስ ተመሳሳይ ቪዛ አንስታ አሰርታላት ሰርታታለች። ለእኔም ትሰጠኛለች። አመንኳት። በአንድ ጊዜ የምትፈልገው አስር ሺ ድራም ነው። መጀመሪያ ሶስት ሺ ድራም ሰጠናት። ይሄን ያክል ያስፈልጋል በቀላ ስትለኝ፣ ኦኬ ፈልጌ ጨመርኩት። ሶስት ሺ ድራም ሰጠውት እና ድጋሚ አራት ሺ ስትለኝ አራት ሺ ፈልጌ ሰጠዋት። ሰባት ሺ ሆነ። ይሄ አይበቃም ማለች በዛው በዛው ቀዝበት እዛው አላዊር ቆመን ዱባይ ይሄ አይበቃም ስትለኝ ሶስት ሺህ ያስፈልጋል ስትለኝ ሶስት ሺህ ጨመርኩላት እና አስር ሺህ ወዳው ከፈል። ቪዛ ምናምን ኢምፕሎመንት አየር ላይ አወጣች እና ሜዲካል ወሰደችኝ፣ ግን እስትራሙ አልመጣም። ቀራማ የቆጠረብኝ በዚህ ሰዓት ሰባ አምስት ሺህ ድርሃም ደርሷል። ከዛ ወሰደችኝ፣ እስትራም ሳይወጣ ሜዲካል ወሰደችኝ። በቃ በቄ ቪዛ ተሰርቶለታል። ፈታ ማለት ጀመርኩ። በህይወቴ ያረሳም ኢሚግሬሽን አልፈረሰም ሻርጃ አሁን የፈረሰው ረሰም፣ ሻርጃ አሁን የፈረሰው ምድሬሽ ረሰም ሻርጃ አሁን የፈረሰው ምድሬሽን ነወር ላይ ነው። ቁጭ ብዬ ያለቀስኩትን ቀን አልረሳም። በደንብ ነው በቃ እስኪወጣልኝ ድረስ ስቅስቅ ብዬ ከዛ ጠርታኝ እኔ ስቅስቅ ብዬ አልቅሼ አልቅሼ ድምጼ ሲዘጋ መጣች። ስትመጣ ምን ሆነ ነው ከኔ ጋር ቁጭ ብላ አልቅሳ ምን ብላ ምን ብላ አይዞሽ ብላ ይዛኝ ሄዳ ድጋሚ ውይ አልቆላል እኮ ምናምን ብላ ስድስት ሺህ አየር ላይ ተቀበለች። እኔ ብር እቀበላለሁ፣ ጓደኞቼ ይሰጡኛል። እንዳልኳችሁ ነው የብር ችግር የለብኝም። ጓደኞቼ እኔ ለቪዛ ምን ያክል ቦታ እንደምሰጥ ስለሚያውቁ ገንዘብ ይሰጡኛል። ከዛ ከነሱ ተቀብያ አስራ ስድስት ሺህ ድራም ሰጠዋል። ከዛ በኋላ ያበቀላ ብኩራ ያበቀላ ባዴን ምናምን እያለችኝ ተጫወተችብኝ። አስራ ስድስት ሺህ ድርሃም በላችን። ያው ሀያ አምስት ሺህ ድርሃም አለ ይሄ ሲጨመርበት ወደ አርባ አንድ ሺህ ድርሃም ገባ። እሱንም ትቼ ፓስፖርቴን ተቀብያት መኖር ጀመርኩኝ። አሁንም በሌላ ጀምራለሁ ማለት ኖርማል። በቃ እንደዚህ እያልኩኝ በቪዛ ብቻ በራሴ ቪዛ ብቻ ወደ ሰባ ሺህ ድርሃም ተበልቻለሁ። እንደዚህ ካንዛዛውኝ ትንሽ እንትን እንዳይላችሁ ብዬ ነው። ወደ ሰባ ሺህ ድርሃም ተበልቻለሁ ሌላ ሀያ ሁለት ሺህ ድርሃም የተበላንበት ብር አለ። በባለቤቴ በኩል የእሷ ቪዛ እንሰራለን ብሎ የበሉን ሰዎች ስላሉ ዘጠና ሁለት ሺ ድርሃም እኔ ስድስት ዓመት እዚህ ሀገር ላይ አንድ አመት በክሳራ ቢቆይም አምስት አመት የሰራሁትና ከሰው የተበደርኩት ብር ዘጠና ሁለት ሺ ድርሃም ተበልቻለሁ። ይሄን ሁሉ ብር ስበላ ግን ምንም አሁንም ቪዛ ፈልጋለሁ። በቃ ይህንንም ተበልቼ ቪዛ ፈልጋለሁ። ሆኖም እግዚአብሔር ይመስገን በስተመጨረሻ ይሄ ነገር እንደዚህ ተፈጥሮ በኮሮና ምክንያት ያ ስራ ቆመ። ስራውን አቆምኩኝና ወደ ሻርጃ ገባው። ካምፓኒ ተዘጋ። አጅማን ነበር ምሰራው። ሻርጃ አልታውን ገባውኝና እና ቀን ጨለመብኝ። በቃ አልታውን ደግሞ አፈሳ አለ። እኔ ራናዌ ነኝ። ባለቤቴ ወረቀት አላት፣ ግን ራናዌ ነች። አናቅም አይዲ ይዛ ብሎክ ተደርጋለች። ዘጠኝ ሺህ ድራም ከፍለን ያሰራ ነው ወረቀት። ከዛ ቀጠልን እንደዛ አንድ ወር እንደኖርን አንድ ወር ማለት እንደኖርን፣ በመሀል ስራ ገብታለች። ሶስት ሺህ ድራም የሚከፈል ሀውዝሜድ ስራ ገባች እሷ እኔ እስ ቤት ስራ እንጀምር ብሎ ቤተሰብ አፈራውና ቤተሰቤ የልጄ የክርስትና እናትና አባት ወደ ስራ ይህንን ስራ እንስራ ብሎ ስንወያይ ወደ ስራ ገባን። ሀበሻ ልብስ ጀመርኩን። ሀበሻ ልብስ ስንጀምር በአንድ ሀበሻ ቀሚስ አንድ አንድ ፍሬ ሀበሻ ቀሚስ እና ምንድን ነው የጀመርነው በሁለት ሽፎን ላው ማርቲን ብዙ ሰው ያውቃታል ብዬ አስባለሁ። የማርቲ ሽፎን ነው አሮጌ ሽፎን ነው የነበረች። ሁለት ሽፎን ደግሞ ቤት ውስጥ ነበረች እሷ እና ባልትና ይዘን ጀመርን ። ሰው በጣም እውነቴን ነው የኢትዮጵያ ሕዝብ በጣም ይወደኛል። በጣም ከልቤ ነው መወዳቸው። እግዜር ያክብርልኝ አሁንም ያምኑኛል። በዛውም ልክ ደግሞ ሰዎችን አስከፍቼ ያውቃለሁ ብዬ አላስብም፣ ግን ምናልባት ከአስከፋዋችሁ በጣም ይቅርታ። በዛው ልክ ለሰዎች እኔም ማድረግ ያለብኝን ያክል ማድረግ ደስ ይለኛል። ለሰዎች ማድረግ ያለብኝን አላደረግኩም ብዬ አስባለሁ አንዳንድ ጊዜ በእርግጥ ግን በእምነት ኦርደር ተቀብዬ በአንድ ጊዜ ኦርደር ተቀብለን ከእሷ ጋር ከፓርትነሬ ጋር ስራውን ቀጠልን። ለመጀመሪያ ጊዜ ሁለት ሺህ ስምንት መቶ ድራም ሰራን በሁለት ሳምንት ውስጥ። ዲ ይሰራል እንዴ እንደዚህ ያለን ሰራን። በቂ በርታ ጀግና አለችን አበረታታችን። እኔ ኮንፊውዝድ ውስጥ ነኝ ወረቀት ስለሌለኝ ተይዤ ገባለው ምናምን። በጣም ይጨንቀኛል መያዝና ወደ ሀገር መግባት ስለማልፈልግ ሰዓት እየጨረስኩ ነው ጨርሳል። አንድ ደቂቃ ጅማሪ ሰጥቻለሁ። ኦልሞስት አስራ ሰባት ደቂቃ ተጠቅማል። የመጨረሻ አንድ ደቂቃ ኦኬ። ስለዚህ አልጨርስም ማለት ነው። እሺ ያንን ስራ ቀጠልን እያልን ሶስት አመት ሰራን። ከልብስ ቤት ወደ ልብስ ቤቱ ሶስት አመት ሰራን እና እሷም የራሷ እኔም የራሴ ያደረግኩና እሷም የራሷን ትሰራለች እኔም ከባለቤቴ ጋር የራሴን መስራት ጀመርኩኝ። ከዛ አልኖር ትራቭል ኤጀንሲ ትራቭል ኤጀንሲ ከወንድሜ ነው። ኖርማሊ እዚህ ሀገር ስምንት ዓመታች ተገናኘን። ከእሱ ጋር ትራቭል ኤጀንሲ ከፈትን። ትራቭል ኤጀንሲው አንድ አመቱ አሁን ከአንድ ወር በኋላ ያከብራል። በትራቭል ኤጀንሲ እየሰራው ነው የምገኘው። ያለፍኩበት የህይወት ውጣ ውረድ እንግዲህ ከኮንስትራክሽን ስራ ካለመናቅ ከኮንስትራክሽን ጀምሮ አሁን ላይ ያለሁበት ይሄ ደረጃ ነው። የፍቅር ታሪክ ሌላ ጊዜ ቀጥላለው። አመሰግናለሁ። ጊዜ ያክብርል። እናመሰግናለን። እንደው ለሁላችሁም ትሬንድ እንዲሆን ለተወዳዳሪዎች አልጨረሰም ወንድማችን በቀለ ጥሩ ታሪክ ነው ያጋራል ለሁላችንም ትምህርት እንዲሆን እስፔሻሊ ደግሞ ለሄዳችሁ ወት ወንድሞች እና አሁንም ደግሞ በዚህ በቪዛ እና በፓስፖርት ጉዳይ ብዙ ሹ አለባችሁ መፍትሄ ይሆናል ብዬ ነው ቲንክ ማድረገው ወንድማችን የምትነግረን አንጻር። ኦፍኮርስ ታሪኩን አልጨረሰም፣ ነገር ግን እንደው የመርሃ ግብሩ መስፈርቶች የታሪኩ ጭብጥ፣ የንግግር ችሎታ፣ የመድረክ አጠቃቀም፣ ለውድድሩ የተሰጠ ትኩረት ይጭምር ነው። እንግዲህ ሳይንስ ስራ የነበሩትን ነገሮች ሜንሽን አድርጎ ነው የገባው። እንዲህ በአማራ ሁኔታ በስገቡ በነገራችን ላይ በጣም አምሮብን የመጣ ወንድማችን ክብረን የመጣ ክብረን አዳሪ እናመሰግናለን ቅርብ፣ እናመሰግናለን። እንደተባለው ከታች ከታች ወደፊት ምናልባት የገሌ ከታች ያየው ነበር። ቅድም ለምሳሌ እህታችን ፎዚ ስለ ሴትነት የጡት ምኑን ጉዳይ በጣም በርካታ ኮሜንት እያየን ነበር። ይደገሙ ታይቶ ዳኞች ምኖች ገምግመውት ውድድሩ ካለቀ በኋላ ራሱ ይሄ ታሪክ መተረክ መነገር አለበት ከተባለ ሊመጣ ይችላል። መልካም ዕድል ወንድማችን፣ በስራህ በርታ፣ ጎበዝ ነህ። እንደ ወንድም እንደ ታናሽ ወንድም እኛም አብረን አለን። ቤተሰብ እንሆን። መልካም ጊዜ ቶማስ። ሚዩት አንስተ ነበር የምትለው ካለባክ እንዴ አንድ ነገር ልናገር፣ ብዙ አይደለም። ጃስት ፋይቭ ሰከንድ ፕሊስ። ምናልባት እኔ ትላንትና ብቻዬን ነው ከሀገር የወጣሁት። ወንድሜ እዚህ ነው ያለ። ወንድሜ ባለትዳሩ ነው፣ የልጅ አባት ነው። እኔም ብቻዬን ወጥቼ አሁን አግብቼ የአንድ ልጅ አባት ነኝ። ይህንን ለመናገር ነው። ምናልባት ትምህርት። እናመሰግናለን ቶማስ። እሺ።